ስንቱ እንደ ወጣ ቀረ፣ ስደት አይኑጥፋ በማለት በርካቶችም ባዘን በብሶት ሲገልጹም ተስተውሏል። በተለይ ኢትዮጵያ ታላቅ የነበረችው ሀገር በኢኮኖሚ ችግር ምክንያት እጅግ ልብ በመነካ ሁኔታ በርካታ ልጆቿ ይሰደዳሉ። ታዲያስ ታላቅ የነበረችው ትላንትና ራብ የማታቅ ሀገር በከፍተኛ ሁኔታ ጥጋብ ውስጥ ያሳለፈች ኢትዮጵያ በጣም የሚያሳዝነው የኋላ ኋላ ግን ትውልዶቿ በከፍተኛ ሁኔታ የስደተኞች ቁጥር እየጨመረ መጥቷል። በርካቶቹም ለዘመናዊ እንግልትና አገልጋይነት ሲንገላቱም ተስተውሏል በማለትም ሀሳባቸውን ሲገልጹም ተስተውሏል። ከዚህ በፊትም የስደት ቀማሽ የሆነው ወንድማችን አብዱኪያር ወይም ድምፃዊ አብዱኪያር ስለ ስደት ምን ያህል ክፉኛና ጎጂ እንደሆነም ገልጿል። እሱም እንደ ሌሎቹ በበረሃ ነበር የተሰደደው። ከኢትዮጵያ በሁለት በኩል ነው ኢትዮጵያኖች የሚሰደዱት፣ በበረሃና በህጋዊ መንገድ። በበረሃ የሚሄዱት ሄዶ የአሳራት ሲሆኑም ባህር ላይ በብዛት ተስተውሏል። ስንቱ እንደ ወጣ ቀረ በማለትም በእንባ በርካቶቹም ሀዘናቸውን እየገለጹ ይገኛሉ። ስደት ለዚህም ነው መራራ የሆነው፣ የቀመሰው ያውቃል በማለትም ነው በርካቶቹም እየገለጹ ያሉት። ታዲያስ ኢትዮጵያኖች በብዛት የምሰደዱባት በተለይ በህገወጥ መንገድ ካለው ጂኦግራፊያዊ አቀማመጥ ጋር በተያያዘ በብዛት ወደ አረብ ሀገር ነው የምሰደዱት። በተለይ በቅድሚያ ከኢትዮጵያ የተለያዩ አጎራባች አፍሪካ ሀገራት አድርጎ ቀሪዎቹ በሶማሊያ፣ በጅቡቲና በሱዳን አብዛኞቹ ስደተኞች በህገ ወጥ ሲሄዱ ከዚህ በጅቡቲ አድርጎ ነው። ታዲያ በዚህም ላይ ስንቱ እንደወጣ ቀረ። እጅግ የሚያሳዝነው ለቤተሰብ ለአገር የተርፋለሁ ብሎ ስንቱ ሄዶ የአሳራት ሆነ። አልፎም ደግሞ ባህርን አልፎ የሜን ላይ ብዙዎች ተንገላተዋል። ሴትይቶቻችን ተደፍረዋል። ወንድሞቻችን ተገለዋል። እጅግ የሚያሳዝነው ድንበር ጥሶ ወደ ሳውዲ አረቢያ ለመግባት ሲሞክርም በወይኔ ቤት ሌላው ይቅርና፣ በቅርቡ አሜሪካ በፈጸመችው ጥቃት የሜን ላይ ሁቲ አማጺዎችን ለማጥቃት ባደረገችው ርብረብ ላይ ኢትዮጵያኖች ካምፕ ውስጥ በብዛት በመቶዎች የሚቆጠሩ ኢትዮጵያኖች እንደ ቅጠል መርገፋቸው የምታወስ ነው። ይህን ሁሉ አልፎ ደግሞ ሳውዲና የተለያዩ አረብ ሀገራት ከሄዱ በኋላ ረጅም ዓመታት ያገለገሉበትን ገንዘብ ሳያገኙም ዝም ብሎ ልፋታቸው ዜሮ ስባዛም አብዛኞቹ አእምሯቸውን ሲያጡም ተስተውሏል። ሌሎቹ ደግሞ በቤት አገልጋይነት የተለያዩ ከዚህ በፊትም የተለያዩ አፍሪካ አረብ ሀገራትም ሄዶ ተሰዶ በጣም ከፍተኛ ጉዳት የደረሰባቸውም አሉ። ለምሳሌ የአፍሪካ አረቧ ሀገር ላይ ሊቢያ ላይ በጣም በሚያሳዝን ሁኔታ ከዚህ በፊት ኢትዮጵያዊቷ አሲድ ፊቷ ላይ መደፋቱ የምታወስ ነው። ሌላኛው በሳውዲ አረቢያና በተለያዩ ሀገራትም ከፎቅ ተፈጥፍቶ በርካታ ኢትዮጵያኖች በአሰሪዎቻቸው ህይወታቸው ሲያልፍም ተስተውሏል። ከምዕራባዊ ሀገር ይልቅ ሳውዲ አረቢያ ነጻነት፣ የተለያዩ አረብ ሀገራት ነጻነት የላቸውም። ነጻነት ካለመኖሩ የተነሳ ነው የሰው ልጅ መብት በእኩልነት እንደማይታይ ጭምርም ነው። በተለይ የስደተኞች መብት ኢትዮጵያኖችን ደግሞ የተለያዩ ሀገራት ከፍተኛ ጫናና ተጽዕኖ ይበዛባቸዋል። ለዚህም ፈተናና መከራ በዛው ልክ ደግሞ አረብ ሀገራት የበርካቶችን ህይወት ቀይሯል። በርካቶቹ አረብ ሀገራትን ሲያመሰግኑ፣ አንዳንዶቹ ደግሞ በሀዘንም ያለፉበት ጎዳና እጅግ አስቸጋሪ የሄዱበት ስደትም ሳይቀናላቸው ባዶ እጃቸውንም ስመጡም ተስተውሏል። አብዛኞቹ ግን የሚመጡትም በጣም በሚያሳዝን ሁኔታ አይምሯቸው ታማሚ ይሆናሉ። ምክንያቱም ያለፉበት ውጣውረድና ፈተና እጅግ የሚያሳዝነው በማለት በርካቶቹም ሀሳባቸውን ስገልጹ ተስተውሏል። በተለይ በባዶ እጃቸው በግሳራ የሚመጡት ሴቶቻችን በተለይ ደግሞ የሚደርስባቸው ጫና ከባድ ነው። የቤት አገልጋይነት እጅግ ፈታኝና በጣም ስቃይ መከራ የተሞላበትም ነው። ቤት ውስጥ ስንቱን ችሎ እንደሚኖሩ የሚያውቁት ያውቁታል በማለትም ነው እየገለጹ ያሉት። እጅግ ፈተና ነው። በዛ ላይ ደግሞም ስንት ነገር አለ በማለትም ነው ሀሳባቸውን ስገልጹም የተስተዋለው። ታዲያ ሴቶቻችን ላይ የሚደርሰው መከራ ብዙ ነው። ከዛም አልፎ ደግሞ አንዳንድ ወንዶች ያለምንም ርህራዬ እወድሻለው አፈቅርሻለው በማለትም ሲያታልሏቸውና ሲያጭበረብሯቸውም ይስተዋላል። በተለይ አንዳንዶቹ ቤት ገዝተናል፣ እንዲህ አድርገናል በማለትም በርካቶቹ ሊያገቡ በጣም በሚያሳዝን ሁኔታ ተስፋ በማድረግ ወደ አገር ቤት በጉጉት ስመጡ፣ ግን በጣም በሚያሳዝን ሁኔታ ንብረታቸውም ያሁሉ ነገር ውሸት ያ ደግሞ ሲያታልላቸው የነበረው ሰው ስልካቸውን አጥፍቶ ሲሰወርም ተስተውሏል። ከዛም የተነሳ ሴቲቶቻችን የተለያዩ በደል በጣም በሚያሳዝን ሁኔታ እራሳቸው ላይ ሲያደርሱም በጣም የሚያሳዝኑ አይምሯቸውንም ሲያጡም ተስተውሏል። ታዲያ የሴት ልጅ መከራ ደግሞ ይበሳል። በጣም የሚያሳዝነው ሴት ልጆች በቀላሉ በተለይ ደግሞ እወድሻለሁ በማለትም ሲያታልሏቸው ነው የምስተዋለው ቤተሰቦቻቸውን ከማየት ይልቅ ደግሞ ሴቶች አብዛኞቹ በጣም የሚያሳዝነው ልባቸውን ለወንድ ክፍት እንደሚያደርጉም ነው ጥናቶቹ የሚያሳዩት። በተለይ በአረብ ሀገር የሚገኙ ሴቶች ከዚህ በኋላ ባላናገኝም በማለት ስቃይ ከፍተኛ ከዚህ የሄዱበትን አላማም ሲዘናጉም ይስተዋላል፣ በማለትም በርካቶቹም ሲገልጹም ነው የተስተዋለው። እጅግ የሚያሳዝነው ታዲያስ፣ ዛሬ ደግሞ በጣም በሚያሳዝን ሁኔታ በተለያዩ አደጋዎች ውስጥ እጅግ አሳዛኙና ልብ የምነካው የመኪና አደጋ ነው። የመኪና አደጋ ስንቱን እንደወጣ አስቀረ። ታዲያ ዛሬ የተሰማው ከወደ አረብ ሀገር በተለይ ከቤይሩት በርካታ ቁጥር ያላቸው ኢትዮጵያውያን ስደተኞች የሚኖሩባት የበርካቶችን ህይወት የቀየረችው ቤይሩት እንደምትባለው ዛሬ ግን የተሰማው እጅግ አሳዛኝ መረጃ ነው። የልጅ እናት ህይወቷ አልፏል። ሲያፈላልጓት ነበር። በጣም የሚያሳዝነው ግን በመኪና አደጋ ሆስፒታል ውስጥ ሞታ መገኘቷ ነው የምታወሰው። ታዲያ ይቺ እናት ማነች? የልጅ እናት ህይወቷ ያለፈው በማለት በርካቶቹም ጥያቄያቸውን ሲያነሱም ተስተውሏል። ስደተኛዋ እይታችን ሊባኖስ ቤይሩት የስደተኛዋ እይታችን ቤተሰቧ ዛሬ ተገኝቶ እንዲህ ብለዋል ስለሷ። የቤት ስሟ ሸጋ ሲሆን ትክክለኛ ስሟ ሳራ ሎታ ቀባቶ ትባላለች። ሀዲያ ሹኔ ከሚባል አካባቢ ተወላጅ ስትሆን ወደ ቤይሩት ለስደት የሄደችው ከስምንት ወይም ዘጠኝ ዓመት ገደማ በፊት ነው። እናትና አባቷ በህይወት ባይኖሩም እህትና ወንድም አሏት። ይቺ ከርታታ ስደተኛ እህታችን በቤይሩት በመኪና አደጋ ህይወቷ ሲያልፍ የአንዲት ሴት ልጅ እናት ነበረች። እጅግ ያሳዝናል፣ ልብም ይነካል። ምስሉ ላይ የምትመለከቷቸው ልጅና እናት መልከ መልካም ሴት ልጅ ናት ነች። በጣም የሚያሳዝነው ይህችን የመሰለች ልጅ ጥላ መሄዷ። መኪና አደጋ ስንቱን ህይወት ቀጠፈ። በተለይ ደግሞ ስደት ላይ ላሉት እይቶቻችን በጣም ያሳዝናል። አንዳንዴም ይሰማል በመኪና አደጋ ስደት ላይ ያሉት እይቶቻችን ህይወታቸው ሲያልፍ ማለትም ነው የመረጃ ምንጮቻችንም እየገለጹ ያሉት። ቤተሰቧን በማስመልከት እናትና አባቷ በህይወት እንደሌሉ ጭምርም ነው የወጡት መረጃዎች የሚያሳዩት። ስንቱ በስደት እንደወጣ ቀረ ሳያልፍለት በማለትም ነው በርካቶቹም እየገለጹ ያሉት ልብ ነካል የዝች እይታችን ህልፈትን በማስመልከት እጅግ አሳዛኝ በርካቶችን እንባ እንዳራጨ እና ስለ ቤተሰቦቿና ስለ ቤተሰቦቿ አድራሻ ለማግኘት በርካቶች ጥረት ባደረጉት መሰረት እንደተገኘ ጭምርም የወጡት መረጃዎችን በማስመልከትም ነው። አሳዛኙ ህልፈቷን በማስመልከት በርካቶቹም ሀዘናቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው ለናንተ ይዤላቸው የመጣሁት ስደት በጣም በሚያሳዝን ሁኔታ ስንቱ እንደወጣ ቀረ በማለትም ነው ሀሳባቸውን ባዘን እየገለጹ ያሉት። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ፣ ከሚኪ ታቦር። ይህ ሁለተኛ አዲሱ ቻናሌ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይንመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።